ሌላው አካላዊ ጥቃት ነው ወይም ማስፈራራት ደፍቼሽ እሄዳለሁ የፈላ ውሃ ነው ምገለብጥብህ እሷን ሴቶች ነው የሚሉት እኛ ብዙ ከፈላ ውሃ ጋር ስለማንገናኝ ፍርትሽን ነው የማበላሽ ይሄ ከጠፋ በጣም እንደው በጣም ከፈራ ራሴን አጠፋልሻለሁ እኔ ራሴን ነው ምገለው በደብ እየሄዳለሁ እነዚህ ምን ማለት ነው በቃ አሁን አንዳንድ ነገሮችን በማውራትና በመነጋገር ልንፈታ አልቻ አቅቶኛል ማለት ነው ሰው እዚህ ደረጃ ምላሽ ከሰጠ ቆም ብላችሁ ጓደኞቻችሁን የትዳር አጋሮቻችሁን ማማከር አለባ እልህ መያያዝ አያስፈልግም። እርዱት። ታስፈራራናለች፣ ወንድ ከሆነች ገመር ገዝታ መርዝ ሳትጠጣ አይፎከርም እኮ። የምር ራሱን የሚገድል ሰው እኮ አይፎክርም ምናምን ይላል ሰው። በኋላ ሲሆን እንዳይቆጭ አቅቶኛል እያለችህን አቅቶኛል እያለሽን በዚህ ቆም ብሎ ይህን ሰው ለማገዝ መሞከር ነው። ሚያ ሴቶች እንድትረዱኝ ይፈልጋለሁ። ወንድ ልጅ ፋስ ሲደጋግም ከሚስቱ በላይ የሚፈራው የለም። ወንድ ልጅ ገንዘብ ሲያጣ ከሚስቱ በላይ የሚፈራው የለም። በጣም የሚገርማችሁ ነገር ወንዶች ለቤታቸው አቅራቦት ባጡ ቁጥር ራሳቸውን የሚደብቁበት ሁኔታ ይፈልጋል። እህቶች ልንገራችሁ፣ አሎቻችሁ ስራ የሌላቸው ጊዜ ከፍተኛ የሆነ የእናንተ እገዛ ያስፈልጋቸዋል። ከፍተኛ ትሪትመንት ያስፈልጋቸዋል። በቃ ምንድን ነው ስራ የሌለው ጊዜ እሱ ራሱ በጣም በጣም በከፍተኛ የበታችነት ስሜት ያሰቃያል። ያኔ ነገር አይችልም።